በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ዐሥራ ሁለት በዝችለት የከበረ የመላእክት አለቃ የመላእኩ የቅዱስ ሚካኤል መታሰቢያው በዓል ይደረጋል። በዝችለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾሙ። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረታት ሁሉ ይለምናል ይማልዳልም የዚህ የከበረ የመላእክት አለቃ ሚካኤል ተአምራቶቹ እጅግ ብዙ ናቸው። ከነዚህም መካከል አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በአስራ ሁለተኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበረ። በጎረቤቱ ምርህራ የሌለው አንድ ባለጠጋ ሰው ነበረ። ይህንን እግዚአብሔርን የሚፈራ ሰው የከበረ መልአክ የሚካኤልን በዓል የሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ መራራቱም ይዘባበትበት ነበረ። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ በኋላም ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር በላአክ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዘ። ከዚህ በኋላ አረፈና ገነዘው ቀበሩት። ሚስቱም ጸንሳ ነበረች። የመምለጃዋ ጊዜም ደርሶ ምጥ በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች፣ የእግዚአብሔር መልአኩ ሆይ ራራልኝ፣ በርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ አለችው። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልአኩ ውብ የሆነ ወንድ ልጅም ወለደች ሰጣት። የእግዚአብሔርን መልአክ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው፣ ረኅራሄ የሌለውን የዚህም ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበረ። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ ለአንቺም ሃያ ወቄት ወርቅ ሰጥሻለሁ፣ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ ብዛት እጅግ ደስ አላት። ልጇንም ሰጠችው፣ እርሱም ሀያውን ወቄት ወርቅ ሰጣት። ልጇን ወስደው የምሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ህፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህሩ ጣሉት። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ፈቃድ ያ ሳጥን ሳይሰምጥ ከዚያች ሀገር የሃያ ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎች አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፋ አየው። እርሱም ከባህሩ ውስጥ አውጥቶ ወደ ቤት ወስደው ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቡ ነው ሐሳብ አሳደረበት። ወዲያውም ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራትም የሚጠብሰው ዘንድ አረደው። በሁሉም ውስጥ መክፈቻ አገኘ። በልቡም ይህንን መክፈቻ ይህንን ሳጥን የከፍተ ይሆን አለ። በሳጥኑ ቀዳዳም አስገባው። ባስገባውም ጊዜ ፈጥኖ ተከፈተለት። በውስጡም ይህንን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ተሰማው። እጅግ በጣም ደስ አለው። ጌታችንንም አመሰገነው። ህፃኑም በመልካም አስተዳደግ አሳደገው። ህፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጣለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚያቀርብ ጊዜ ህፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎ፣ ታናሽ ህፃን ሆኖ ሳለ ከባህር አግኝቸዋለሁና እግዚአብሔር የሰጠኝ ልጄ ነው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከሀያ ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ በጣም አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ እኔም የድካሙን ዋጋ ሃያ ወቄት ወርቅ ሰጣለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው፣ እንዲህም ብሎ አዘዘው። ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህን በሰላም ትመለሳለህ አለው። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህቺ ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የሚመጣውም ግድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት፤ ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው፣ እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው? አለው። ወደ እገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለ ጸጋ የተጻፈች መልእክት ናትና አለው ይህችን ደብዳቤ ያሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታን በንፋት ለውጦ እንዲህ ብሎ ጻፈ ይህች ደብዳቤ ይዞ ለሚመጣ ባህራን ለሚባል ሰው ይች ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት በውስጥና በውጭ ያለ ንብረቴን ጥሪቴን ወንዶችና ሴቶች ባሮቼን ጠቅላላ ንብረቴን አወሻዋለውና የፈለገውን ሊያደርግ ስልጣን ሰጥቻለውና እኔን አትጠብቁኝ እኔ ብዙ ዘገያለሁ የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይች መልእክት ነውሃት ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሂደ ይችን ደብዳቤ ለሹሙ ሰጠው በጎዳና እኔ እንዳገኘው አትንገረው፣ እንዳይገድልህም ይህንን የሞት ደብዳቤ ለውጭ ይልሃለሁ አለው። ባህራንም እሺ ጌታ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ይቺ ደብዳቤ ለሹሙ ሰጠው። ባነበብበትም ጊዜ በመካከላቸው ያለው መልእክት ታገኘ፣ አስተውሎ እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተክርስቲያን ስርዓት በተክሊል የባለጸጋው ልጅ አጋቡት አርባ ቀንም ያህል ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄድበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ሰምቶ ይሄ የምሰማው ድምፅ ድምጽ ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ልጅህን እገሊትን አጋቡት እንሆ ለአርባ ቀናት በሰርግ ላይ ነው ይሉታል። ገንዘብና ጥሪትህን ሁሉ ወዳጆችና ወንዶችና ሴቶች ባልንጀሮችህን አንተ እንዳዘዝክ ሰተነዋል ነው አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ስራዎችን የሚሰራ ሆነ። የተገለጸለትና ከመንገድ ያዳነው የመላእክት አለቃ የከበረ ከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለውም የሚሻውን የባለ ጸጋውን ጥሪቱን ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ የቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከባልንጀሮቹን ጋር የዘላለም ሕይወት ወረሰ። መድኃኒታችን በተነሳበት ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃልህ ቃል ኪዳንህ በምድር መታሰቢያን የሚያደርጉትን ትምህርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህና መልእክተኛ ከቸርነትህ እለምናለሁ አንተ መሓሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል ሶስት ጊዜ በክንፎች ተሸክመ እንድታወጣ እነሆን ያዝዣለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ መልአክ የቅዱስ ሚካኤልን በዓሉን መታሰቢያ ለማድረግ መታገል ይገባልና እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንን ያስተሰርልን ዘንድ መከራችንም ያርቅ ዘንድ የምድራችንን ፍሬ ይባርክ ዘንድ ፍቃዱንም ለመስራት ይረዳን ዘንድ ከኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችን፣ ወንድሞቻችን ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻ የቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለ እኛ ይለምንልናል። የክርስቶስ ወገኖች የሆኑ መኳንንቶችንም ጠብቆ ወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ በቅዱስ ሚካኤል አማላጅነት ይማረን ለዘለዓለሙ አሚን።